በስመ አብ በወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አባ በጥኒሞስ የሚከተለውን ታሪክ ከአባ መቃርዮስ እንደሰማ መቃርዮስ ተናገረ። በገዳመ አስቄጥስ በነበረ ጊዜ ሁለት እንግዶች መጡ። አንዱ ጢም የተንጀረገገ ሲሆን ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጥተው አባ መቃርዮስ ወዴት ነው ብለው ጠየቁኝ። ከእርሱ ዘንድ ምን አላችሁ ስል ጠየቅኳቸው። ስለ እርሱና ስለ ገዳመ አስቄጥስ ሰማን፣ ስለዚህም ልናየው መጣን ሲሉ መለሱልኝ። እኔ ነኝ አልኳቸው። እጅ ነሱኝና ከዚህ መኖር እንፈልጋለን አሉኝ። ገና መከራ ያለቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህማ ለመኖር ይከብዳችኋል አልኳቸው። ታላቅየው እዚህ መኖር ካልቻለን ሌላ ቦታ እንሄዳለን አለኝ። ወዲያው ለራሴ ለምን አባርራችኋለሁ? ለምንስ ማሰናከያ ድንጋይ ሆንባችኋለሁ? በቦታ ያለው መከራ ራሱ በፈቃዳቸው እንዲሄዱ ያደርጋችሁ ለምን ብዬ አሰብኩ። ከዚያም መልሼ ኑ ለራሳችሁም በዓት ስሩ አልኳቸው። ቦታውን አሳየን፣ አንዲት በዓት እንሰራለን አሉኝ። እኔም መጥረቢያ፣ ዳቦ የመላበት ቅርጫትና ጨው ሰጠኋቸው። ድንጋይ የማውጫውን ቦታ አሳዩኋቸው። ከዚህ ጥቂት ድንጋይ ውሰዱ፣ ከዚያ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣሪያ ስሩለትና በዚህ ቦታ ኑሩ አልኳቸው። ይንስላቸው መከራውን ተሰቅቀው ይሄዳሉ ብዬ ነበር። ይባስ ብለው ግን ምን ምን አይነት ሥራ መስራት እንዳለባቸው ጠየቁኝ። እኔም ገመድ መስራት ነው አልኳቸው። ከረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሠሩ አሳየዋቸው። በዚህ ሰሌን ቅርጫት ስሩ፣ ለጠባቂዎቹም ስጧቸው። ለእናንተም ዳቤ ያመጡላችኋል አልኳቸው። ከዚያም ትቻቸው ሄድኩ። የሚገርመው ግን ባለማመንታትና ባለመሰልቸት ያዘዝኳቸውን ሁሉ መፈጸም ጀመሩ። ለሦስት ተከታታይ ዓመታት ወደ እኔ ዘንድ አልመጡም። በዚህም የተነሣ በሐሳቤ ምን አይነት ሕይወት እየኖሩ ይሆን? ስለ ገጠማቸው ጾር ለማማከር ለምን ወደ እኔ አልመጡም? ሩቅ ያሉት ሊያማክሩኝ ሲመጡ እነዚህ ካጠገብ ያሉት ለምን ዝም አሉ? ወደ የትም ቦታ ሄደው አያውቁም። ሥጋ ወደሙ ለመቀበል በአርምሞ ወደ ቤተ ክርስቲያን ብቻ ይሄዳሉ እያልኩ አውጣ አውርድ ጀመር። ስለ ሁኔታው ወደ እግዚአብሔር ጸለይኩኝ፣ የእነዚህን ወንድሞች ሕይወት ይገልጥልኝ ዘንድ ሳምንቱን በሙሉ ጾምኩ። በሳምንቱ መጨረሻ ተነሳውና ልጎበኛቸው ወደ በዓታቸው አመራው። በሩን ሳንኳኳ ከፈቱልኝና በአርምሞ ሰላም ተሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሰጠው። ታናሹ ወጥቶ ሄደ። ታላቁ ቁጭ ብሎ ገመድ መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ ዘጠኝ ሰዓት ሲሆን ታናሹ አንኳኩቶ ገባና በታላቅየው ምልክት ሰጭነት ገበታ አዘጋጀ። ቀጥሎም ከፊታቸው በአርሙሙ ቆመ። እኔም ተነስተን በገበታውን ንሰየም አልኩና አብረን ቀረብን። ምሽቱ ሲቃረብ አባ ትሄዳለህን ብለው ጠየቁኝ። አይዝዮ ነው የማድረው አልኳቸው። በአንድ ጥግ ለእኔ ሰሌን አነጠፉልኝ፣ በሌላው ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውና አጽፋቸውን አውልቀው አንድ ላይ ተኙ። ልክ እንደ ተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለይኩ። በዚህ ጊዜ ጣሪያው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንን ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ ነካ አድርጎ ታናሹን ቀሰቀሰውና ተነሱ። መታጠቂያቸውን አስረው እጃቸውንም ወደ ሰማይ ዘረጉ። እኔ አያቸዋለሁ፣ እነርሱ ግን አያዩኝም ነበር። በታናሽየው ላይ አጋንንት ዝንቦችን መስለው ሲመጡበት አየው። ጥቂቶቹ በአፉ ላይ፣ ጥቂቶቹ በአይኑ ላይ አረፉ። የእግዚአብሔር መልአክ ዙሪያውን ከቦ በነበልባላዊ ሰይፍ ሲያባርራቸው ተመለከትኩ። ወደ ታላቅየው ግን ፈጽሞ አይቀርቡ ነበር። ሊነጋጋ ሲል ተመልሰው ተኙ። እኔ መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳው። እነርሱም እንደኔ ያደረጉ ታላቅየውም ዐሥራ ሁለቱን መዝሙራት እናዚማቸውን ሲል ጠየቀኝ። መልካም ነው አልኩት። ታናሽየው ስድስት ስድስቱን መስመር አንድ እያደረገና ሃሌሉያ እያለ አምስት መዝሙራትን አዜመ። በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያረጋየው ታላቅየውም በተመሳሳይ ሁኔታ መዝሙራቱን ሲያዚም የእሳቱ አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከቱ። እኔም በበኩሌ በልቤ የተወሰኑትን መዝሙራት አዜምኩ። ከዚያም ጸለዩልኝ ብያቸው ወጣው። እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹምነት ደረጃ መድረሱን ታናሹን ግን ገና አጋነንት እየተዋቁት መሆኑን ተረዳው። ከጥቂት ቀናት በኋላ ታላቁ አረፈ። ከሦስት ቀን በኋላ ደግሞ ታናሹ ተከተለው። አበው አባ መቃርዮስን ሊጎበኙ በመጡ ቁጥር ወደ እነዚያ ወንድሞች በዓት ይወስዳቸውና ኖ የወጣት እንግዶችን የሰማዕትነት ስፍራዩ ይላቸው ነበር